ትልቅ ስራ እየሰራችው ነው። ለአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ በቲክቶክ ቀጥታ ገቢ ማሰባሰብ 1 ሚሊዮን ብር ተሰበሰበ። እኔ ማሻራዬን አኖራለሁ በሚል መሪ ቃል በትላንትናው እለት በተለያዩ ውጭ ሀገራት የሚኖሩ የጋሞ ተወላጆች በቀጥታ ስርጭት ለአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ 1 ሚሊዮን ብር ማሰባሰብ ችለዋል። በእህታችን ዝናባው አዲሱ ዝድ ቤት በተደረገው የገቢ ማሰባሰቢያ መርሃ ግብር ላይ የጋሞ ዞን አስተዳዳሪ ዶክተር ደምስ አድማሱ በመገኘት በተለያዩ የዓለም ሀገራት የሚገኙ የጋሞ ተወላጆችን አመስግነዋል። እግዚአብሔር ከእናንተ ጋር ይሁን። በጣም ደስ ይላል። እውነት እኛ በዚህ ልክ ያልጠበቅንም። እውነት ትልቅ ስራ እየሰራችሁ ነው። ያው ያላችሁን ጊዜያችሁን በዚህ ሰዓት ላይ በስራ መሆን ሲገባችሁ ለስቴዲየማችን አሻራችሁን ደግሞ ልታኖሩ በዚህ አይነት ኮሚትመንት መንቀሳቀሳችሁ በጣም የሚደነቅ ነው። አርባ ምንጭ ታመሰግናለች። ጋሞ ዞን አስተዳደር እናንተን ያመሰግናል። ደቡብ ኢትዮጵያ ክልልም ያመሰግናል። የጋሞ ዞን አስተዳዳሪ ዶክተር ደምስ አድማሱ በውጭ ሀገራት የሚገኙ የጋሞ ተወላጆች እያደረጉት ስላለው አስተዋጽኦ አመስግነው በቀጣይም የዞኑ አስተዳደር በተለያዩ አግባቦች ለተወላጆች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ተናግረዋል። በቲክቶክ ቀጥታ የላይቭ ስርጭት ለአርባ ምንጭ ዓለም አቀፍ ስቴዲየም የሚደረገው የሀብት የማሰባሰብ መርሃ ግብር በቀጣይ ቀናትም ተጠናክሮ የሚቀጥል መሆኑን ያገኘነው መረጃ ያመላክታል። አሻራችንን ለስቲዲማችን እንደጀመርነው እንጨርሰዋለን።